ሃይሚና ቡራ መቼም ማይለያዩም። በሚሰሩ ስራ ብቻ ነው ያለው ችግር፣ ሌላ ምንም ችግር የለም። ፍጼም ስላለ ዛሬም እንግዲህ በጨረቃዎች ነው የመጣው ማለት ነው። በሀይሚና በቡራ እንግዲህ ጨረቃዎች ያሉበትን ሁኔታ ታውቃላችሁ ሁላችሁም እና ዛሬ እንግዲህ ይመጣሉ ደግሞ በማን ቤት ይመጡ? ዛሬ ግን የሚመጡበት ቤት አላቅም፣ እውነት ለመናገር ምክንያቱም ያው ሶሲም ቻናል ስለከፈተች በሶሲ ይመጣሉ። ግን አይመጡም። መጀመሪያ ሀይሚና ቡራ ሳይስማሙማ ከሶሲ ጋር ይመጣሉ ብዬ አላስብም። ግን ደግሞ ሶሲ መታ ይቅርታ መጠየቅ ግድ ነው፣ ሀይሚን ማለት ነው። ሀይሚ ደግሞ እንደውም ሶሲ ያለ መስሎኝ ነው የመጣሁት አነቄን ልጥልል ነበር እያለች ነበር እና ረ ጨረቃዎችን እንግዲህ ማለት እንዴት ነው ፍጼ መቼም እያየ ነው አይደለ? የቪዲዮዋቸውን ሸር እያረክ እያየው ነው። እና በቀደም ቡራ የሰራውን ቪዲዮ ሸር አድርጎት ፍጼ እየሳቀ ነበር። ና ሁኔታው ነው ያሳቀው ማለት ያው ፕራንክ እንደሆነ ያቃል፣ ግን እንዴት መጣለት ብሎ አስቦ ይሆናል እና ብቻ ግን ፍጼ ታውቃለህ፣ መቼም በጨረቃዎች ማንም ሰው ቃል ላያቅምና እያየህ ስለሆነ አደራህን ማለት ነው። ማለት ነገሩ የሚመር ከሆነ በቃ እንታለህ እንደምንም ብለህ ከካሜራ ጀርባም ሆነ በካሜራም ሆነ እንድታስታርቅልን እንላለን ፍጼ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛው በያላችሁበት እያልኩ ወደ ጨረቃ ቤተሰቦች እንዴት ናችሁ? እንግዲህ በመጀመሪያ ማለት የምፈልገው እባካችሁ እባካችሁ ቡራን እና ሀይሜን አትዘግዝቋቸው፣ ፎቶቸውን እነሱ የተጣሉት ወይም የተጋጩት በቪዲዮ ብቻ ነው። ነገቷ ታርቀው ይመጣሉ። እንዲሁም ደግሞ ቡራን በጣም ክብርን ዝቅ የሚያደርግ ስድብ እየሰደባችሁት ነው። ቡራ እኮ በቃ ማለት ተናግሯል፣ ፕራንክ እንደሆነም ተናግሯል። ነገሩ ቢከብድም እኮ በቃ ፕራንክ ነው ብሎ ተናግሯል። ሀይሚም እዛው ላይ ነው የተነገራት። ይሄ ነገር ቢውል ቢያድር የባሰ እንትን ይል ነበር። ስለዚህ እውነቱን እያወቃችሁ ለምንድን ነው ቡራን ማለት፣ እየምሬድ ነው የምላችሁ በጣም እየሰደባችሁት በቃ የወረደ ከሰው ልጅ የማይጠበቅ ስድብ እየሰደባችሁት ነው። ታረጋጉ ማለት ነገቷት እነሱ አንድ ላይ ታርቀው ሲመጡ ምን ልትሉ ነው? ሀይሚና ቡራ እኮ በቃ በሚሰሩት ቪዲዮ ብቻ ነው የሚጣሉ። ቡራ የሰራው ነገር በጣም ከባድ ነው። የምር በጣም ከባድ ነው። መጀመሪያ ብለናል። የከበደው በቃ እንዲህ አይነት ቪዲዮ ስላልተጠበቀ ማለት ነው፣ ስላልጠበቅን ነው እና ተረጋጉ ብለ ማለት ፈልጋለሁ። ወይኔ በጣም ሌላ ስጣታ ውስጥ እኮ ገብተናል። የምሬ እንምላችሁ ና ሀይሚና ቡራ ኮሽታ ሲፈጠር የሚደረገው ሩጫ የሚደረገው ርብርብ መምላችሁና እኔ በጣም ነው አንዳንድ አሁን ሳስበው ሀይሚና ቡራ ምን አለ ቲክቶክ ባልነበራቸው። ላለው የምር ግን ይሄን ሁላ የሚያዩ ከሆነ ረበስማ የሚያዩ ግን አይመስለኝም። ይህን ሁላ የሚባለውን ማለት ነው። እና እንግዲህ የሀይሚና የቡራ ኮሽታ ሲፈጠር በጣም እየሳኩም እያዘንኩም ነበር። ቲክቶክ ላይ ማለት ብሩክንም ለመውሰድ የሚያስቡ አሉ፣ ወደ ውጭ ወደ አሜሪካ ሀይሚንም የሚወስዱ አሉ። በጣም ማለት ነው። እዚ ጋ ከሆነ ሁለቱን እየለያያችን ያሉ በጣም ደግሞ ያሳቀኝ ነገር ቢኖር የተለያየ ሰው ነው ለመውሰድ ያሰበው። እና እንደው ለቀልድም ለእውነት እንኳን ቢሆን የተለያየ ሰው ሀይሚና ቡራን ወደ ውጭ ሀገር ለመውሰድ ያስበው ሰው ማለት ነው። አገሩ ላይ ግን ምርጫው ደስ ይላል። ሁለቱም አሜሪካ ነው። ሰው ይገናኛሉ ማለት ነው። እኔ የምፈልገው ሀይሚና ቡራ የት የሚኑሩ የትም አብረው እንዲሆኑ ብቻ ነው። የእነሱን ደስታ ብቻ ነው የምፈልገው። እኔና ይሄ አሜሪካ ልንወስድ ነው ምናምን የሚሉት እንደ ቀልድም እንደው እንደ ምርም ቢሆን እንኳን ሀይሚን መውሰድ የሚፈልጉ አሜሪካ ነው፣ ቡራን መውሰድ የሚፈልጉ አሜሪካ ነው። ስለዚህ እዚያ ይገናኛሉ ማለት ነው። ምችሳ አንድ ሀገር ሆነው እንዴት አይገናኙ ብላችሁ ታስባላችሁ? ዞሮ ዞሮ እነሱ አንድ ናቸው። እንደዚህ የምታስቡ ሰዎችም በቃ ማለት ከአስተሳሰባችን ልንቆጠብ ይገባል። ሀይሚና ቡራ እኮ በቃ እንዴት ነው? እነሱ ዕቃ ናቸው እንዴ? ማንም ሰው ኑሉ ሰዳችሁ ሲላቸው የሚመስደው ቡራ ዕቃ ነው እንደ ወይስ ሀይሚ ናት ዕቃ እንዴ? ምን ሆናችሁ ነው ማለት? በራሳቸው ፍላጎት ነው ይሄ ነገር የሚሆነው እና ይሄ ነገር ከአንዴም ሁለቴም ተዘግቷል። ማለት ቡራንም ተናግሯል ውጭ ሀገር ውስጥ ጥሩ ሀገር ሊያስቀምጡ የስራ ላይ እንደዚህ በቃ የተሻለ ነገር ውጭ ላይ ተመቻችቶልኝ ነበር፣ ግን ከሀይሚ ስለማይበልጥብኝ ሰርዤዋለሁ እንኳን ቀረብ ብሏል። ታዲያ ከሱ አንደበት ከሱ አንደበት ይህን ሰምታችሁ አሁን እንደገና ማለት ሌላ ውስጥ አትግቡ እባካችሁ፣ የምር ነው ምላችሁ። አሁን በቃ ሀይሚና ቡራ በሚሰጡት ቪዲዮ ብቻ አስተያየት እየሰጠን፣ አስተያየት እኮ ማንም ሰው ይሰጣል። ለምሳሌ ቡራ እንዲህ አይነት ብራንክ እንዳሰራ አልነኛ ማለት እንደዚህ አይነት ከባድ ነገር በእውነተኛ ፍቅር መሀል እንዲህ አይነት ስራ ባይሰራ የተሻለ ነው ብለን አስተያየት ሰጥተናል። ይህ አስተያየት ነው። ያን ይህን አስተያየት ቡራ መቀበል አለመቀበል፣ ሀይሚ መቀበል አለመቀበል የእነሱ ፈንታ ነው። ስድብን ግን ምን አመጣው? የምር በጣም ልብ የሚሰብር ስድብ ለምን ትናገራላችሁ? ተው፣ የምሬን ነው የምላችሁ ይሄ ቀን እኮ ያልፋል። በቃ ሀይሚና ቡራ በጣም ብዙ አሳልፈው እዚህ ደርሰዋል። አንድ ዓመት በላይ አሁን ሁለተኛ ዓመታቸውን እያስቆጠሩ ነው። ይታረቃሉ። ሀይሚ ደግሞ አሁን በቃ ማለት ሁለታቸው ልክ ውስጥ ሊገቡ ነው እና ይቅርታውን ትቀበለዋለች። ግን በአንዴ አትቀበለውም። ምናልባት ስለተናደደች እሷም እኮ ዙራ ልትበቀለው ትችላለች። አይታወቅም። ስለዚህ ቡራውን መታገስ ነው ያለበት። ማለት እሱ ያመጣው ነውና የቪዲዮ ርዕስ አሁን ሀይሚ ቅርታን እስከምትቀበል ድረስ አንተ መታገስ ትዕግስት ሊኖር ይገባል። ከዚህ በላይ ብሩክ ማለት ነው በቃ የአንተ ትዕግስት ከቪዲዮ በላይ መሆን አለበት መታገስ አለበት ቡራ የምር እንደዛ ነው የማስበው። ምክንያቱም በቃ ሁለታቸው እልክ ውስጥ ሲገቡ አንዱ ካልቻለ ተያይዞ ገደል ነው እና ሀይሚዬ ደግሞ በቃ ማለት ይቅርታ እንድታረጊለት እንለምንሻለን። ቡራ ምንም እንደምታውቂው ነው ከኛ በላይ ሞራንች ታውቂዋለሽ፣ ሁሉን ነገር በቃ ግልጽ ነው እና ፕራንክ ብቻ ነው አይ ነው ፎቶ ምናምን ሁሉ ነገር ሊደብርሽ ይችላል። እኛንም ያስደነገጠን እሱ ነው፣ ግን ደግሞ ፕራንክ ነው አለቀ በቃ። ሶ ይቅርታውን እንድትቀበዩ ሀይሚዬ እንለምንሻለን። ሀይሚ በነገራችን ላይ አስተዋይ ልጅ ናት። ስለተናደደች ነው ይሄንን ትናንትናም ጥለው ሄደች እንጂ፣ ይቅርታውን እንደምትቀበለው እርግጠኛ ነኝ። ሀይሚ ስታጠፋም አታጠፋም ይቅርታ ዝቅ ብላ ነው ይቅርታ የምጠይቅና አስተዋይ ልጅ ናት። በጣም ከሚባለው በላይ እኔ ሀይሚን የምገልጽበት ቃል የለኝም። በቃ ወራ ደግሞ ተረጋጋ። በአንዲው ላትቀበል ትችላለች። ስለዚህ ይቅርታን እስከምትቀበል ድረስ ተረጋጋ። ትዕግስት በጣም ሊኖርህ ይገባል። ያለሆነ ውሳኔ እንዳትወስን፣ ምክንያቱም ይሄ ከባድ ፕራንክ ነው ዙህ የመጣ የምር ይሄ በአንተ ቢሆን አሁን ምን ትላለህ? በጣም ነው የምታብደው ማለት ነው። ቦራ የምር፣ ስለዚህ በቃ ማለት ተረጋጋ። ብሩክ ተረጋጋ፣ አንተ ታጋሽ ሆነ። አሁን ሃይሚን ዴት ላይ ናት፣ አንተም ደግሞ መናደድ የለብም። ስለዚህ ከዚህ በተረፈ ደግሞ ተመልካች እዋካችሁ፣ ልብ የሚሰብር ኮመንት አትጻፉ፣ የቦራንም የሃይሚንም በቃ በሚሰሩት ቪዲዮ ብቻ አስተያየት በመስጠት መጨረሻቸውን እንይ ማለት ነው። እነሱ ይታረቃሉ። በቃ ቀኑ ሊረዝም ይችላል። አሁን ቪዲዮ ሊረዝም ይችላል። እውነት ለመናገር ማለት ተሎ ላይ ይቆጭ ይችላል። ነገሩ ከበድ ያለ ስለሆነ ሃይሚ ተሎ ይቅርተው ላትቀበለው ትችላለች። እልክ ውስጥ ከገቡ ማለት ነው። እና ሲቀጥል ፍጼ አደራህን እያየህ ነው አይደለ? ነገሩ ወደማይሆን ነገር ከሄደ አንተ እያለች ጨረቃዎች መቼም በዚህ ልክ አደራ እያልን ነው እንግዲህ፣ እንጽፍለታለን ኢቨን በውስጥ ማለት ነው። እና ለፍጼ ማለት ነው። ብቻ ግን ሀይሚ ያው ጎበዝ ናት ማለት ቡራን መቼም አሳልፋ ለማንም አሰጥም። ነገሩን በቃ ስላናደዳት ነው እሷም አሁን እንደዚህ እየሆነች ያለችው። ይታረቃሉ እንረጋጋ። ብዙ ደግሞ አንጫናት ሀይሚን ማለት ነው። በቃ ሀይሚ ሀይሚ አሁን ደግሞ ይቅርታ ለምን አልተቀበለችው ተብሎ ሀይሚ ሀይሚ እያላችሁ ነው። እንዲህ በራሷ ጊዜ ይቅርታውን ትቀበላለች። በቃ እኛ ይቅርታ ተቀበይ እያልናት ነው፣ ግን ደግሞ የሰው ልጅ እኮ ተገዱ አይደለም ይቅርታ የሚለው ከራሱ ከልቦ ነው ከህሊ ነው ሲሆን ነው። ይሄን የምታረግበት ቀን ሲመጣ እሷ ያሰበችው ወይ ዛሬ ወይ ነገ ብላ ያቀደችው ቀን ሲመጣ ይቅርታውን ትቀበላለች። ስለዚህ ተረጋጉ ኦዲዬንስ ማለት ነው።